የክልሉ ምክትል ርዕሰ መስተዳደርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው የግብርና ምርትና ምርታማነትን ለማሳደግ የሚያስችል የግብርና ፓኬጆችን በተገቢ ሁኔታ ተግባራዊ ማድረግ አስፈላጊ መሆኑን ገልጸዋል። የምርት ዘር አጠቃቀም ከጎደለ ምርት ልናገኝ ከምንችልበት ከሀያ እስከ ሰላሳ ፐርሰንት ለውስጥ ሊኖር እንደሚችል ነው የሚያሳየውና ስለዚህ ምርት ዘርን መጠቀም በከፍተኛ ሁኔታ የምርት እድገትን የሚጨምር እንደመሆኑ መጠን በምክር ሀሳቡ መሰረት የአፈር ለምነትን ሊያሻሽሉ የሚችሉ የተለያዩ ተፈጥሯዊና ሰው ሰራሽ ማዳበሪያን ከመጠቀም ባሻገር የተመሰከረላቸውን ምርጥ ዘሮች በአግባቡ መጠቀም ጭምር ነው። በጣምራነት በአንድነት የግብርና ምርትና ምርታማነትን ሊያመጡ የሚችሉት ማለት ነው። ምርጥ ዘርን መጠቀም ከፍተኛ ውጤትን የሚያስገኝ በመሆኑ የምርጥ ዘር አቅርቦትን ለማሳደግ እንዲቻል የምርጥ ዘር ድርጅቶችን በማቋቋምና በርካታ ባለድርሻ አካላትን በማሳተፍ ውጤታማ ተግባራት እየተከናወኑ መሆናቸውን ተናግረዋል። ባለድርሻ አካላትን ምርጥ ዘርን በማምረት ረገድ እንዲሳተፉ ጥረት ተደርጓል። በዚህም ጥሩ ውጤት እየተመዘገበ ይገኛል። በግለሰብ ደረጃ ግለሰብ የዘራባዥዎችን በማስገባት እያሰራ እንገኛለን። ሁለተኛ የኢትዮጵያ ምርጥ ዘር ድርጅትም በክልሉ ውስጥ በተለያዩ አካባቢዎች በጋራ በመሆን በመቀናጀት እየሰራ ያለበት ሁኔታ አለ። ከምንም በላይ ደግሞ እኛ የደቡብ ምዕራብ ምርጥ ዘር ድርጅትን በማቋቋም በዚህ ስራ ውስጥ የራሱን የሆነ አይነተኛ ሚና እንዲጫወት ጥረቶች እየተደረጉ ይገኛሉ። የምርጥ ዘር ድርጅት ዋና ስራ አስፈጻሚ ዶክተር ብርሃኑ ብላቴ በበኩላቸው በ2017/18 የመኸር የምርት ዘመን ለምርጥ ዘር ብዜት የሚሆኑ የሰብል አይነቶችን የማልማት ተግባር እየተከናወነ መሆኑን ገልጸዋል። ግን በራሳችን ማሳ 50 ሄክታር፣ በሌሎች በውል በማህበራትና በግለሰብ ማሳ ላይ 40 ሄክታር እንግዲህ አለምተናል። አሁን ማሳው አበባ ላይ ደርሶ አበባ አልፎ የተወሰነ ፍሬ የመያዝ ሁኔታ ላይ በሎቀ ያለበት ደረጃ ላይ ነው ያለው። ሌላው ስንዴ ወደ ማዕበብ ደረጃ የደረሰበት ሁኔታ ነው ያለው እና በዚህ አግባብ አሁን በዚህ ዓመት ላይ ጥሩ ምርት እናገኛለን። ድርጅቱ ለክልሉ አርሶ አደሮችና በግብርናው ለተሰማሩ የግል ባለ ሀብቶች ምርጥ ዘር ለማቅረብ የሚያስችሉ ተግባራትን እያከናወነ እንደሚገኝና ና የተጀመረው ስራ ውጤታማ መሆኑን ተናግረዋል። ከዚህ ቀደም ሲል በተወሰነ በጣም ትንሽ ማሳ ላይ ሙከራ ስራ አድርጎ ነበረ። የተወሰነ አንድ ሰባ አምስት ኮንታል የመሆን ቦሎቄንና ማሾ ዘርን ለአርሶአደር አደር ተጠቃሚ ለማድረግ ችሏል። በድርጅቱ የዘር ጥራት ቁጥጥር ቡድን መሪ አቶ ደረጀ በላቸው በኮንታ ዞን ኮንታ ኮይሻ ወረዳ በሀመካ የእርሻ ጣቢያ በሀምሳ ሄክታር መሬት ላይ የለማ ካለው የሩዝ ምርጥ ዘር ብዜት የተሻለ ምርት እንደሚሰበሰብ ጠቁሟል። ሶስት ዝርያዎችን እያባዛን እንገኛለን። እንግዲህ አሁን እንደምታዩት መድረስ የጀመረ አለ፣ እሸት ላይ ነው። አብዛኛው ደግሞ ለአጨዳ እየደረሰ ነው የሚገኘው። በጥሩ ሁኔታ ላይ ይገኛል ማለት ነው። ከክልሉ ምርጥ ዘር ድርጅት ጋር ውል ፈጽመው የምርጥ ዘር እያባዙ የሚገኙ አርሶ አደሮችና ግለሰቦች ጥራቱን የጠበቀ ዘር ለመሰብሰብ ተግተው በመስራት ላይ እንደሚገኙም ተናግረዋል። ቶ አስር ሄክታር ውል ገብተን ጀምረናል። ዘሩን እነሱ ናቸው ያቀረቡት። እስካሁን ባለው ሂደት ያው እንደምታዩት በጥሩ ቀጣይ የዝናብ ሁኔታ የአየር ሁኔታ ጥሩ ከሆነ በጣም ተስፋ ሰጪ ደረጃ ላይ ይገኛል። አስሩም ሄክታር ከዚህ አሁን ወደ አምስት ሄክታር እሸት ደረጃ ላይ ይገኛል። ይሄ በአበባ ደረጃ ነው ያለው። እየሰራን ያለንበት ሁኔታ አለ። የምርጥ ዘሬ ምርምር ጣቢያ ላይ እርሻ የታረሰ የተዘጋጀ እርሻ እንፈልጋለን በምለው ለቀበሌ ወርዶ ማሳ ሲፈልግ ይህንን የተዘጋጀ ማሳ እኛ በግል የተዘጋጀን ማሳን አገኙ። ሙሉ ፓኬጅ ነው የምንጠቀመው ማዳበሪያም ዩሪያም እንዳለ ሙሉ ፓኬጅ ነው ምን ያረሰ በዘር ብዜት ልማት ለተሰማሩ አርሶ አደሮች የተሻለ ድጋፍና ክትትል እየተደረገ እንደሚገኝ የግብርና ባለሙያዎች ገልጸዋል። በክልሉ ምርጥ ዘር ድጋፍ 20.25 ሄክታር ማሳ ስንዴ በአንድ ማሳ ላይ በአንድ ቦታ ላይ 18 ወንድ አርሶ አደሮች እና አንድ ሴት በአጠቃላይ 19 አርሶ አደሮችን በማሳተፍ በአንድ ማሳ ላይ በአንድ ቦታ ላይ እያለማን እንገኛለን። መጀመሪያ ማሳውን በማስለስለስ የተለሰለሰ መሬት እንዲሆን ሲዘራ ደግሞ እራውቱ እራው ከመስመር ወደ መስመር ያለው ርቀቱ እንዲጠበቅና የዘር አጣጣል በሳይንሳዊ እንዲሆን በማሳየት ነው።